እነዚህ ጉደኞች አላየኋቸውም ነበር። አሁን ነው ያየኋቸው። ራሄል ምን ነው ሴጣ ልሆን አልሽሳ በዛም በዚህም በዛም በዚህ እንዲህ ከበብሻቸው እኮ። እንዲህ እውነቱ እኮ ፍቅር ማነች ጽናት ነግራሽ ነበር እኮ። ፍቅር በብር አይገዛም፣ በሀብታ አይገዛም። ፍቅር በፍቅር ነው እንጂ። የእውነት ይህ ልጅ ፈልገሽው አይደለም፣ ጥለሽ ሄድሽው። ስላነሳሁብሽ ነው። ማንም ሰው የጣለውን ሲያነሱበት እንደዚህ ነው የሚያብደው። ብላሽ ነበረ። ዋናው ነገር ፍቅር በፍቅር ነው እንጂ በሀብት አይደለም። ሀብት ንብረት ይመጣል ይሄዳል። ፍቅር ግን ሁሌ ማለት በሆነ ነገር አታለሽው ብታመጪው ነጌጥሎሽ ይሄዳል። በጋሽ ግርማና በጋሽ መስፍን ማየት ትችያለሽ። እዛ ጋ ነበረው ሀብት እዛ ጋ ሄዷል። እንዴት እንደመጣም ደግሞ ጠንቀቀሽ ታቂ ያለሽ። ስለዚህ ባቤን በሀብት ለመግዛት ወይም ደግሞ እንደዚህ ቁስ ነገር ቁስ ነው፣ በቃ ጊዜ እንትን ነው። ነገ ታያለሽ፣ ጋሽ ግርማ ድርጅቱ ይመለሳል። አንቺም ዛሬ የሆን ነገር አለሽ ይመስለኛል። የአንቺም ነገር ታጭ ያለሽ፣ ስለዚህ እውነቷ ነው ነገረችሽ። ጽናት ግን ማመን አትፈልግም። አንቺ ፍቅር በፍቅር ነው እንጂ ፍቅር በብር አይገዛ። አዎ፣ በብር የሚገዛ እቃ፣ ቤት፣ መኪና ወዘተ ኢቲሲ ናቸው። አዎ፣ ይቀጥላል ብዙ ነገር ጨው ቡናም ጨምር፣ ያንቺ ከፈለሽ በብር እነዛ እነዛ ነገሮች ይገዛሉ። ስለዚህ በብር ሰው ገዝተሽ አይበረክትም። ደግሞ የፍቅር አሁን ጭራሽ እነሱን ለመቆጣጠር እዛ ሰፈር ሄደሽ ለመከራየት ነው የጥፍ እጥፍ ብር ጨምረሽ በዛ ላይ አከራዮቹ ዝም ብለው ብር ይጨምራሉ። አይደለም ብጥፍ ጨምረሽ ጋሽ ተስፋዬ ደግሞ ምንም ነገር በራሱ መወሰን እንደማይችል ገባኝ። ለእሷ ያለችው ብቻ ነው የሚያደርገው ማለት ነው። በራሱ ወስኖ አያቅም። እንደዚህ ሰካራም ሰው የሚጠጣ ሰው በራሱ ወስኖ አያቅም። በማን ነው ጽናትና እኔን ብለህ ምርጫ ስጠው ብላ ትዕዛዝ ሰጠችው። ሰሞኑ ከአባትህና ከዚህ ከውዳቂ ሴት ብሎ ምርጫ ሰጠው። ባለፈው ምርጫው ምን እንደሆነ ምርጫው መረጠባቢ። ዛሬ ደግሞ መታ ምን አለችው? ከስራቸው እንዲባረሩ ስራ ከሌላቸው፣ ምክንያቱም ሁለቱም ስራ አላቸው። ሁለቱም እየሰሩ ስለሆነ ሁለቱም በስራ መባረር አለባቸው። ይሄን ማድረግ አለብህ። ያ ብቻ በቂ አይደለም አለችው። በቃ አንዳንድ ሰው በራሱ መወሰን ሳይችል እንደዚህ የሰው ትዕዛዝ ቁጭ ብሎ ይቀበላል ማለት ነው። ጥሩ የሚሆን መጥፎ ሰው በራሱ ሲወስን ነው። የሰውን ውሳኔ እርግጠኛ ነኝ ይጥልሃል። አንተ ወሰን ካደረግከው ነገር ማንኛው ነገር እራሳችን ወስንን የምናደርገውና ሰውን የሚሰጠን ውሳኔ አንድ አይደለም። የምር ቢሳካ ባይሳካ የሆነ ነገር አደርጋለሁ ካላቸው አድርጉ፣ ወስኑ። ባይሆን እራሱ አትጸጸቱበትም። ምክንያቱም እራሳችሁ ወሰናችሁ ያደረጋችሁት ነገር ነው። የሰውን ውሳኔ ከመቀበል፣ ይህ ሰውዬ በቃ በራሱ እንትን የለውም፣ ኮንፊደንስ የለውም፣ ፍርሃት አለው። ፍርሃቱ ምንድ ነው? እንደ ባለፈውም ትእዛዝ ሰጥተዋለች። ሁሌም በሷ ትእዛዝ ነው የሚንቀሳቀሰው። ባቢና ጽናት ከተጋቡ ይሄን እንትን መጀመሪያ የጽናት አባት ስለሆነ በምንም አድርገው ይወርሱኋል፣ ሞታ ይልሃል፣ ይገድልሃል ብላ ትእዛዝ ሰጥተዋለች። ይሄም ምንም ሳያምናታ፣ አዎ ልክ ነች ብሎ ተቀብሏል። የዛ ነው አሁን ይሄ ሁሉ መንገድ ርቀት የሚሄዱት ማለት ነው። ይሄን ባቢና ጽናት ተጋቡ አልተጋቡም፣ ንብረቱ ወደ አባቱ መመለሱ አይቀርም፣ የጊዜ ጉዳይ ነው እንጂ ጋሽ ግርማ ይሄን እክል መፍራት የለብም። ለምን አንተን ለፍተ ጥረ አይደለም ያመጣው ኬት እንደመጣ ታውቃለህ። ጠቅቀ ድንገት ተመጣ ነገር ነው አዎ ግን ይቆያሉ። ይሄንን ትረ አይቆይም፣ ወይም ለው ጥያቄ ምልክት ይሆናል። እና ዛሬ ጭራሽ ከቤት ማባረር ከስራ ማባረር ልጁን ብቻውን አስቀርቶ፣ ያው ሲከፋው መቶ እግሩ እንደሚወድቅ ሲያጣ ምናምን። ልጁ ደግሞ እንደዛ አያደርግም፣ በፍጹም እንደዛ አያደርግም። አሁን ምን ፈለገ ይጀምራሉ። ባቢ ሲያጡት ጽናት ጋ ነው፣ ምክንያቱም ያለሷ ሌላ ሰው የለማ። አሁን ከፖሊስም ይሁን ከምንም ማፈላለግ፣ ወደዛ ይሄዳሉ ብዬ አስባለሁ። እየሄዱ ነው። እሷ ለማስረዳት ሞክራ ነበረ። ጽናት እባክል ለምን በቃ እኔ ከባቢር እርቃለሁ ብቻ ባቢ ስራው እዚሁ ይሁን እንድገና ጎዳና ያውጣም ሲለው፣ አይ ትእዛዜን አላከበርሽም ረፍዷል ብሎ ያው በተሰጠው እንትን መልሰዋል ማለት ነው። ሌላ ሁለቱን ቁጭ አድርጎ ነው ስራ መልቀቃቸውን ያስረዳቸው። ጽናት እንደለመደው ጋሽ መስፍን ጋሽ መስፍን ማለት ጀምራ ነበር። ተስፋዬ ባቢ ግን ሳቀበት። ሁለታችሁን ከዛሬ ጀምሮ ሰዓት ስራ ትለቃላችሁ፣ ከዚህ ትወጣላችሁ አሉ። ጽናት ደንግጣለች። ባቢ ከስ ብሎ ነው ሳቀው። ሲስቅ ደግሞ ሰውዬው ተናደዋል። ስቆ ስቆ መጨረሻ በአንድ ልጅህ እንደዚህ ትጨክናለህ? አሁን አንተ ምን አይነት አባት ነህ? አለው። አይ በቃኝ መክር ያለውም ብልሃል አለው። እባክ እባክ ለማለት ፈልጋ ነበር። ግን ባቢ አልፈለቀም አልፈለገም አንጠልጥሏት ነው ያወጣው። ጥሩ አድርገል። ግን ከዚህ በኋላ ያለውስ ምንድን ነው? የምር የትንሽ ጊዜ ልትቸገሩ ልትሰቃዩ ይችላል። ግን እቺ ሲዲዮን ደግሞ በዙሪያችኋለች። እኔ አንዳችሁ ታስወጋችኋለች ብዬ አስባለሁ። በተለይ ደግሞ ጽናት ጽናት፣ ተጠንቀቂ፣ ራስሽ ጠብቂ አሁን ስራ ለማፈላለግም መውጣት መግባት አለ። ያኔን እንዳታጠቃሽ ሴትዬ ወፈራለሁ። ሌላ እስካሁን ጽናት የምትሰራው ያው አያውቅም ነበር ጋሽ ግርማ እንግዲህ። ሰውየው ነገረው አበደው አበደው አበደው አበደው ነቀለው ነቀለው ሰውየው ሁለተኛ እንዳሰሪ ሌላ ስትሰሪ ያለሽ ብሏት ነበረ። ይህን ስራ በመልቀቋ እርግጠኛ ነኝ ያው ደስ ብሎት አለ ውስጡ። ምክንያቱም ያን ሲሰማ አት ሰንቶች ያለሽ ስላላት ቤቱ ድረስ አስጠርቶ ሲመክረው ልጄን ለምን አግባት አለኝ ብሎ ነው የራሄ ለነገራት። ሁለቱም ነገ ሰርተው ያድጋሉ፣ ተው ስላቸው። ጥዳት ስራ ስራ ሆኖ ነው ሰርቶ የሚያድገው ምናምን እንደዚህ ባለበት ማለት ነው። በዚህ አንድ ነገር መውሰድ አለባቸው። ጀምሬ ነው አንዳንዴ ዝም ብሎ ድራማው ሰምተን ማለፍ ምናምን ማየት አይደለም እንደዚህ ስራ የሚንቁ ሰዎች አሉ፣ ጽዳትም ይሁን ምን ይሁን ማለት ነው። ወላሂ ስራ አይናቅም? ዛሬ ትልልቅ አንዳንድ ፎቅ ያላቸው እ ከትንሽ ሊስትሮ ተነስቶ ነው። ባለፈው ከኮመዲ እሸቱ ጋር ድርጅት ምናምን ያለው ልጅ አስታውሳችሁት፣ ማነው የሚባለው ስሙ? እሱ መቶ ጉብኝት ታደርጎለት ስንት ካምፓኒ ስንት ድርጅት ያለው ልጅ መጀመሪያው እኮ ከሊስትሮ ነበረ። የሰራበት ቦታ መጀመሪያ ስራ ሲያዙት ሰዎች ወርቅ ሲሸልም ጋቢ ሲሸልም ታሞ ብርድ እንትን ብሎ ፌስ ላይ ታስታውሳላችሁ። ቱስ ልጅ ካላያችሁት እንትን ይሸቱ ላይ ገብታችሁ ዩት እንደ አምስት ወር ስድስት ወር ይሆናል፣ እነዛ አካባቢ ነው የተለቀቀው። ያየው ማለት ነው፣ ያየ ነው ሁላችንም። ስለዚህ ዛሬ ትዝ አለኝ እሱ ነው ማለት ነው። በጽዳት ትልቅ ደረጃ እንደማይደርስ ይህ የሚያጥላሉ ሰዎች አሉ። ምናልባት ይህ ሰውዬ የድራማው ተጠቅሞት ሊሆን ይችላል። ግን ይሄ መሆን የለበትም። ጣል ጣል ማለት ምናምን አይደለም። ዛሬ ትልቅ ደረጃ ደረሱ፣ ታች ወርዶ ስለሰሩ ነው። ሊስትሮ ጽዳት እንዴ፣ ከትንሽ ነው ወደ ትልቅ የሚጓዘው። ዝም ብሎ አንድ ሰው ብድግ ብሎ ከእንትን አይወጣም። ስለዚህ ይሄ መንገድ ትንሽ እንትን ነው። ተሳስታችኋል። የድራማም ቢሆን ማለት ነው ምናምን ምናምን እያልክ ማኖር ተስፋይ ማለት ነው። አንተ ራሱ ሰውዬ የእሸቱን ቪዲዮ ጋብዥ አለው። ስለዚህ ያን ቪዲዮ ያላየው የለም። ዛሬ የስንት እንትን ባለቤት ሆነዋል። ሰው ራሱ የመጣበትን ካረሳ እንግዲህ፣ አንድ ሰው መነሻው የማይረሳ ሰው አለ። እኔ ብዙ ሰዎች አይቻለሁ፣ በዚህ በሚዲያ መጀመሪያ እዛ የነበሩበት ቦታ ሄደው እንትን ብለው መጀመሪያ የረዳቸው ሰዎችን አመስግነው ሸልመው የሚሰሩበት ቦታ አስጎብኝተው ምናምን ትልቅ ደረጃ ሲደርሱ የበር ስለዚህ ስራ አይናቅም አልነበረ፣ ስራ አይናቅም፣ ስራ አይናቅም፣ የነገ መድረሻ አይታወቅም ብሎ ዘፋኝ ነበር አይደል? እሱን ጋብሽ ያለው አንተ ሰውዬ ማለት ነው። ስለዚህ ጽዳትን የጽዳትን ሰራተኛ ማንኛው ስራ በድራማ መልክ ቢሆን የማጥላላት እንትን እንዳይኖራችሁ በቃ ስራ ስራ ነው። ከትንሽ ነው የሚጀምሩ እና ይሄ ድራማ ነው ምናምን ልትን እንችላለን አይኖ ድራማ ነው አውቃለሁ። ነገር ግን የድራማን ቢሆን በቃ ሰው ማስተማር አለብን እንጂ ይህ በጣልጣልደን አይደለም ለማለት ነው። እስቲ ዛሬ የሚመጣው አብረን የምናይ ይሆናል። ስራ አይናቅም፣ ስራ ክቡር ነው። ጽናት እና ባቢ ወደፊት ሰርታችሁ ታድጋላችሁ፣ እመኑኝ። ባይ ባይ።